የብሩክ ወንድም መድብል ዝናን አድበልብሎ ከመሬት ዘረረው። ዝና ሞገስን ለማግኘት እና ለመግደል ቀን ከሌት እየለፋ እየፈለገው ሳለ በአጋጣሚ ሞገስ ከብሩክ ወንድም ጋር ተገናኝተው በውጪ አብረው ሳሉ እንግዲህ ዝና ደርሶ ሞገስን ሊበቀለው እንግዲህ ሊጎዳው ሲል ነገር ግን በመሀከላቸው ያለው የብሩክ ወንድም መድብል ዝና እንዲረጋጋ እና የሚፈልገው ነገር ካለ በሕግ እንዲጠይቅ አበክሮ ሲነግረው፣ ዝና ግን አልሰማ ብሎ አሻፈረኝ ሲል እንግዲህ መድብል ትዕግስቱ ሲያልቅ ያው ዝናን አድብል ብሎ ከመሬት እንደዘረረው ተመልክተን ነበር። ውድና የተከበራችሁ የዚህ ቻናል ቤተሰቦች እንደምንከረማችሁ እንኳን ወደዚህ ቻናል በደና መጣችሁ። ሰላም ጤና ደስታ በያላችሁበት ይብዛላችሁ። ወደዚህ ቻናል አዲስ የመጣችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ ስል አስታውሳችሁ ወዳለሁ። በዚህ ቪዲዮ የማጋራችሁ የምሳሌ ድራማን ነው። እጅግ በጣም ልብ አንጠልጣይ ተወዳጅ የሆነውን የምሳሌ ድራማን እንግዲህ በዚህ ክፍል እንደተመለከትነው ከባለፈውም ክፍል ቀጥሎ እንዳየነው ማለት ነው ያው ዝና ሳይተኛ ሳያንቀላፋ ሞገስን ማፋለግ ስራው ሆኖ ሰነባብቷል። እናም ግን ሞገስን አግኝቶት እንደነበር ተመልክተናል። በአጋጣሚ ሞገስ ወጣ ብሎ ከብሩክ ወንድም ጋር አንድ ላይ ሆኖ ማለት ነው። ይህ የብሩክ ወንድምም ይህ ዝና የሚባለው ማን ነው? እንደው ባየዎት ምን አይነት ሰው ነው? እንደዚህ ዝናው የገነነ እያለ እሱን ለማየት በመጓጓት ሂደት ሆኖ ዝናን ማን ነው ሞገስን እየጠየቀው ነበረ። እና ሞገስም ያው ባታውቀው አደለም ልታየው ባታውቀው፣ እራሱ ይሻልሃል። እንደዚህ የምትመኘው አይነት ሰው አይደለም። እጅግ በጭካኔ የተሞላ በክፋት ልቡ የተነፋ አይነት ሰው ነው እያለ ስለሱ እየነገረው እንግዲህ ዝና ከተፍ ብሎ ነበርና በዛኑ ቅስፈት የሞገስ ፊት ተለዋውጦ በጣም ደንግጦ ነበር። እናም የብሩክ ወንድም መድብልም እንግዲህ በሞገስ ፊት መቀያየር አንድ የምነካ ሲል ምን ሆነ ነው? ፊት እኮ ተቀያይሯል፣ ፈርተሃልም ምንድን ነው እያለ ሲለው እንግዲ ያው ስናነሳው ነበር፣ ይኸው መጣ ብሎ ሲያሳየው፣ እንግዲያው ሲምጣ እንተዋወቃለን እያለ እንግዲህ ሳይፈራ ደረቱ ነፍቶ ጠበቀው ማለት ነው። ዝናም እንግዲህ ጎምለል እያለ አገኘው ሲል ሞገስን አገኘው። በቃ የመጨረሻው ይሆናል እያለ እንግዲህ ደረቱን ነፍቶ ሲመጣ፣ ያው መድብል ሊያረጋጋው ሞክሮ ነበረ። ዝናን የሚፈልገውን ነገር በህጋዊ መንገድ እንዲጠይቅ እንዲረጋጋም አበክሮ እየጠየቀው እየነገረው ነበር። ዝና ግን ያው ማንንም ስለማይፈራ ሁልጊዜም ደግሞ እሱ ራሱን አሸናፊ እሱ ብቻ ተፈሪ አርጎ ራሱን የሚቆጥር ሰው ስለነበር ይህንንም መድብልንም እንግዲህ አልፈራውም ነበር። እናም በኋላ አልሰማ ሲለው መድብልም እንግዲህ አድበልብሎ ዝናን ዘርሮት ነበር። ከዛም በኋላ ሁለቱም ወደ ጉዳያቸው ተሰማሩ። እናም ሞገስም ወደ ሉላ ገብቶ እንግዲህ የሆነውን ሁሉ ነግሯት ነበር። ሞገስ ዝናን እንዳገኙት ዝና አግኝቶኝ እንደነበር እንደገና ደግሞ መድብል አዳነኝ እሱ መታው ብሎ የሆነውን ሁሉ ነገር ነግሮት ነበር ነግሯት ነበር። እናም ሉላም ይህ ሰው በቃ ከሀገር ካልወጣን አይተውንም እያለች ነበር። እና ያው እንዴት ሊያገኘን ቻለ የሚለውም ነገር ጥያቄ ሆኖባቸዋል። ምክንያቱም ከከተማ ራቅን ወጣን፣ በቃ ዝና እዚህ ጋር አይደርስም፣ አያገኘንም፣ አያየንም ብለው ሲሉ እሱ እነሱ ያሉበት እንግዲህ እየተከታተለ ነው። የሚከታተሉበትንም ሲስተም እነሱ ሊያውቁ አልቻሉም። ክፍለ ሀገርም ቢሄዱ እዛም ባሉበት እንግዲህ እንደሚመጣ ነው። እናም በዚህ ሂደት ላይ እየተነጋገሩ ያለ ለመሆኑ ምንድን ነው ስራው? አጋዦችስ አሉት ወይ በዚህ ዙሪያ ምንድን ነው እሱ እያለ ስለ ስራውም ስለ አንዳንድ ሁኔታ ስለሚተዳደርበት ሉላን ሲጠይቃት ነበር ያው ህገወጥ ስራ እንደሚሰራ ስራው ወንጀል እንደሆነ አጠቃላይ ሀብቱንም ያከማቸው ህገወጥ በሆነ ስራ በወንጀል እንደሆነ ጠቁመው ነበር እና ሞገስም በጣም ተገርሞ እንግዲህ እኔ ያውም አሁን ላይ አይደለም በፊት ጊዜ በጥቂት ስህተት እንግዲህ በሰራሁት ወንጀል እኔን ከሶ ንብረቴን ባዶ እንደሆን አደረገኝ። እሱ ግን እስካሁንም በዛ ውስጥ ተጨማልቆ እየሰራ ነው ሲል እንግዲህ ሞገስ ዝናን የሚያጠቃበት ወይም ደግሞ የሚከስበት አንድ መረጃ እንግዲህ ፍንጭ አገኘ ማለት ነው። ምክንያቱም ከዚህ በኋላ እንግዲህ ሞገስ ያው ዝናን ይከሰዋል በህጋዊ መንገድ ስራው ምናምን እንደሆነ ወንጀል እንደሚሰራ አጠቃላይ ያለውን ኢንፎርሜሽን ያው ከ ከሉላ በተጨማሪም ስለሚያገኝ እሱን ይከሰዋል። ከዛ በኋላ እሱና ሉላ ነፃ ወጥተው በቀጣይ ዘመናቸው እንግዲህ በነፃነት እንደሚኖሩ ያንንም ተስፋ እያደረገ ነበር። በሌላ በኩል ማህሌት አርፋ የማትቀመጠው ማህሌት በገዛ እጇ እንግዲህ ዝና ደግ አደረግሽ ጥሩ ሰራሽ ይለኛል ብላ ስትንቀለቀል ለዝና እነ ብሩክ ቤት ሄጄ የመጥሪያ ወረቀት ፋይል፣ አንዳንድ ነገሮችን ሰጥቼ መጣሁ። ቤቱን ይገባኛል ስል የይግባኝ ፋይሎችን አንዳንድ ነገሮችን ሄጄ ሰጥቼ መጣሁ። ብሩክ ሲመጣ እንዲሰጡት ብላ በደስታ እንግዲህ እየተፍለቀለቀች ለዝና ስትነግረው ዝናም ጎሽ ደግ አረግሽ ብሎ ያሞግሰኛል ብላ እንግዲህ ካለበት ሙድ እንዲወጣ ብላ ነው፣ በእሷ ቤት። ዝና ግን በዚህ ጊዜ እጅጉን ተደናቅጦ በጣምም ተናዶባት ፊቱ ሁሉ ተለዋውጦ እንግዲህ እለዋላይ እንደ ሰፈረ ተመልክተናል። ለምን ይህንን አደረግሽ? ለምንስ ተናገርሽ? ብሎ አጠቃላይ በቃ ይህንን ነገር ማውጣቷ እሱ ከሱ ጋር ተያያዥነት ያለው ነገር ስላለ እንግዲህ ማህሌትን አንቆ እዛው ጸጥ አድርጓታል፣ ገሏታል ማለት ነው። ይበላት ማህሌት። እንግዲህ እጇን ያገኘችው ሲጀመር፣ እሷ እንደዚህ በቀላሉ መሞት የለባትም በደንብ ተሰቃይታ ነው። ምክንያቱም ሰውን ያሰቃየች፣ በሰው ላይ ብዙ ግፍ የሰራች ሴት ናት። እናም እንደዚህ በቀላልም መሞት የለባትም። ዋጋዋን አግኝታ በደንብ ተቀጣ መሆን አለበት እንጂ። እናም የማህሌት እህት ኤፍራታም ያው ብዙ ጊዜ አንዳንድ ጥቅም የሚገኝበት ነው የምታደላው፣ አብራም ለመሄድ እንግዲህ ውስጧም እንትን የሚለው ወንጀል ያለበት ቦታ እግሯንም ማንሳት አትፈልግም፣ እጇንም በዛ ውስጥ ማስገባት አትፈልግም። እናም ያው ማህሌት እንሂድ ስትላት ብሩክ ቤት ለምን እንደምትሄድ ስትጠይቃት ያው ይግባይ ልጠይቅ እንደሆነ ከንብረቱ እንደሚገባኝ እንዲህ እንዲህ ስትል ያው ያን ከጠየቀች ህጋዊ ሚስት እንደመሆኗም ያው የሚገባት ነገር ሊደርሳት ይችላል፣ ያኔም ታጋራኛለች ስትል ያው አብራ ሄዳ ነበር። ነገር ግን ያው ማህሌት ያው እነ ቅድስት ላይ አግኝታቸው እንደፈለገ ተናግራ ተቆጥታ ስትወጣ እሷ ከኋላ ሆና ተመልካች ነበረች። እንግዲህ ዳጣም እሷን ውሻ አድርጋት አባራት ነበር፣ ኤፍራታን ማለት ነው። ኤፍራታ ዝም ብላ አቅምም የላት ልብም ድፍረትም የሌላት እንደዚሁ ብቻ በመሀል ቤት ያው የጥቅም ሰው ናት። ከማህሌት ጥቅምን በመፈለግና እሷን ነገር ውስጥ እንድትገባ በመገፋፋት በዛ ነው እንግዲህ ካራክተሯ ማለት ነው። እና ማህሌት ያው በመቸኮኗ መሄዷንም ለዝና ሳታማክር በመሄዷ በአጠቃላይ ከዝና የእጇን አግኝታለች። እንግዲህ ዝና እጅጉን ተናዶባት ተናንቋት እዛው ፀጥ ነው ያደረጋት። ምክንያቱም ከባድ ስህተት ነው የሰራችው። እንግዲህ እሱም ቀድሞ ቢነግራት መንገሩ ያው ተስፋ እንዳላት ለማድረግ ነው። እሷ ዘላ እዚህ ነገር ውስጥ ቀድማ እጇን ታስገባለች የሚል ሀሳብ አልነበረውም። ያንን ማድረጓ ደግሞ ለሱ ጠንቅ ነው ያመጣችውና። እሱን ተጠያቂ የሚያደርግ ነገር ነው እና አሁንም ቢሆን ያው የብሩክ ወንድምም ማህሌትን አሳዩኝ ቤቷንም አሳዩኝ እያለ ነበር ምክንያቱም ለምን መጣች የምን ድፍረት ነው ሲል እንግዲህ ለእሷም ዋጋዋን ሊሰጥ ሊሄድ እያለ ነበር ከዛም ቀድሞ እንግዲህ ዝና ራሱ ዋጋዋን ሰጥቷታል እንግዲህ ከዝና ከተረፈችም ያው እሱ አይለቃትም ነበር። ቅድሚያ ግን ዝና እራሱ እንደ ፍጥር ጥሩ አድርጓታል ማለት ነው። ይበላት። ዋጋዋን ነው ያገኘችው፣ የእጇን ያገኘችው። እንግዲህ በቀጣይ ተስፋ የምናደርገው እነ ሉላና ሞገስ ነፃ ወጥተው ከዝና ፍርሃት እንግዲህ ተላቀው ዝና እነሱን ትውት አድርጎ በነፃነት ህይወታቸውን የሚመሩበትን ሉላም ሳትሳቀቅ እንግዲህ በነፃነት ወታ ገብታ ኑሮዋን ከምትወደው ሰው ጋር እንድትመሰረት በዛ ሂደት እንዲያልቅ ነው እንግዲህ የድራማውን እንትን የኛ ግምት እና ምኞታችንም ጭምር ማለት ነው። በአጠቃላይ በዚህ ክፍል የተመለከትነው ይህን ይመስላል። ስለተከታተላችሁ አመሰግናለሁ።